ሳውዲ አረቢያ የምትኖሩ እኔን የምትከታተሉ የኔ ቤተሰቦች እህቶቼ ሳዑዲ አረቢያ ላለችው ደውላችሁ ፀጉራችሁ የሚነቃቀልባችሁና ፀጉራችሁ የሳሳባችሁ፣ ፀጉራችሁ አጭር የሆነባችሁ ማስረዘም የምትፈልጉ ፀጉራችሁ እንዲበዛ የምትፈልጉ ሰዎች በማስቀምጥላችሁ ቁጥር ሳዑዲ አረቢያ ያላችሁ ትደውሉላታላችሁ ከሰይ ዩቲዩብ ነው ያወጣነው ምናምን ቁጥርሽን ብላችሁ ደውሉላት በቅናሽ በቅናሽ በእኔ ስም ከሄዳችሁ ተቀንሶ፣ ዱባይም ያላችሁ ፀጉራችሁ ማስረዘም ፀጉራችሁ ማብዛት ለሚቆራረጥባችሁ ፀጉራችሁ መፍትሄ ከፈለጋችሁ ዱባይ ቁጥሯን አስቀምጥላችኋለሁ። በእኔ ስም ደውላችሁ በቅናሽ መግዛት ትችላላችሁ ማለት ነው። ሰላሙ አለይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላ። ውድና የተከበራችሁ ዛሬ እንግዲህ በጣም ደስ በሚል እና ያው በአሪፍ ነገር ነው የመጣሁላችሁ። እንዴት ተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ብዙ ጊዜ ብዙ ሺህ ህዝብ እየተከታተላችሁኝ ላይኩ ግን በጣም ትንሽ ነው እና በመጀመሪያ ላይክ ማድረጋችሁም መርሳት የለባችሁም። ምክንያቱም ቪዲዮውን ገና ስገቡ ላይክ አድርጋችሁ ቪዲዮውን እስከ መጨረሻው ድረስ ከተከታተላችሁ በኋላ ከዛ በኋላ ሸር፣ ኮሜንት መጻፍ ይቻላል ማለት ነው እና ዛሬ እንግዲህ ምላችሁ መሰላችሁ? ዛሬ እንግዲህ ከዱባይ የመጣልኝን ስጦታ የማሳያችሁ ይሆናል። ይሄ ስጦታ እንግዲህ ሁለት በጣም የምወዳቸው እህቶቼ ናቸው የላኩልኝ ማለት ነው። አንዷ በዱባይ ነው የምትኖረው፣ አንዷ ደግሞ ሳውዲ አረቢያ ነው የምትኖረው ማለት ነው። ያው እንግዲህ የተዋወኳቸው በሶሻል ሚዲያ ነው። በጣም ምርጥ እህቶች ናቸው። እንግዲህ ዱባይም የምትኖረው የራሷ የሆነ ስራ አላት። ሳውዲ አረቢያም የምትኖረው የራሷ የሆነ ስራ አላት ማለት ነው። ስራቸው ምን እንደሆነ የምነግራቸው ይሆናል ግን ከዚህ ወደ ስጦታው ከመግባቴ በፊት የዱባዋንም የሳዑዷንም ቁጥር አስቀምጥላቸዋለሁ። ለናንተ የሚጠቅም አሪፍ ስራ ስለሆነ የሚሰሩት እሱን ስራቸው ምን እንደሆነ እነግራችኋለሁ ማለት ነው። እስከዛው ላይክ፣ ሼር እያደረጋችሁ እስኪ ወደ መጣልኝ ስጦታ ባንድ እናመራለን። አብራችሁን ቆዩ ያው እንግዲህ ስጦታ ይሄን ይመስላል። የመጣው ከዱባይ ነው። ትናንትና ወዲያ ነው እጅ የደረሰው። ምን ይሆናል ብላችሁ ትገምታላችሁ? ምንም ይሆን ይመስላችኋል? ይሄ ስጦታ ማለት ነው። እንግዲህ ይሄ ስጦታ እንደምትመለከቱት በጣም አሪፍ ነገር ነው። ለሰው ልጅ ማሰባቸው ብቻ በቂ ነው። ማድረጋቸው፣ የሰው ልጅ በገንዘብ አይለካም። ገንዘብ ስላደረጉላችሁ ስለተቀበላችሁ ምናምን ምናምን አይደለም የሰው ልጅ። ለዛ ሰውዬ ይሄ አስፈላጊ ነው፣ ይሄ ስጦታ ያስደስተዋል ብሎ ማሰብ ብቻ ለሰው ልጅ በቂ ነው። ስለዚህ ውድ ተመልካቾቼ ይሄን ነገር የማሳያቸው ይሆናል። እንግዲህ ከእህቶቼ የመጣው ትዕዛዝ አንድኛው አንደኛው ይሄን ይመስላል የሳውዲ አረቢያ ሽርጥ ነው። በነገራችን ላይ ይሄ ፊልተር የለውም ምንም ነገር የለውም። ነፃነት ያለው ሽርጥ፣ ጽድት ያለ ሽርጥ ነው። አብረን እነፋተው። አያችሁት ምን እንደሚመስል ያምራል። በጣም ጽድት ያለ ሽርጥ ነው። ወላሂ አንደኛው ሽርጥ ይሄ ነው፣ ሁለተኛው ደግሞ ይሄ ነው። በጣም በጣም ደስ የሚል ሽርጥ ነው የመጣልኝ። ባይዘወይ በጣም የሚያማምር የሚያማምር ሽርጥ ነው የመጣልኝ። በጣም አሪፍ አሪፍ የሚባል ሽርጥ ነው የመጣልኝ። እንግዲህ ይሄ ሽርጥ የሳውዲ አረቢያ ሽርጥ ነው። በዚሁ አጋጣሚ ማዘዝም የምትፈልጉ ወደ ቤተሰቦቻችሁ አደርስላችኋለሁ። ሽርጡ የሳውዲ አረቢያ ሽርጥ ነው ግን የተላከልኝ ከዱባይ ነው። እንግዲህ እንደነገርኳችሁ አንዲቱ ሳውዲ አረቢያ ነው የምትኖረው ብያችኋለሁ። አንዷ ደግሞ ዱባይ ነው የምትኖረው ብያቸዋለሁ። በጣም የምወዳቸው ምርጥ እህቶች ናቸው። ስራቸውን እንግዲህ ስነግራችሁ ቁጥራቸውን አስቀምጥላችኋለሁ። ዱባይ የምትኖሩ ሴቶች፣ ለሴቶች ብቻ ነው ለወንዶች ምንም ነገር የላቸውም። ሴት ልጅ ፀጉራችሁ የሚበጣጠስባችሁ እ ፀጉራችሁ የሳሳባችሁ እ ፀጉራችሁ ደግሞ አጭር የሆነባችሁ ፊታችሁ ብጉር የሚበዛባችሁ ምናምን ሁለቱም እንደዛ ይሄን ስራ ነው እና የሚሰሩት። ሳዑዲ አረቢያ የምትኖሩ እኔን የምትከታተሉ የኔ ቤተሰቦች እህቶቼ፣ ሳዑዲ አረቢያ ላለችሁ ደውላችሁ ጸጉራችሁ የሚነቃቀልባችሁና፣ ጸጉራችሁ የሳሳባችሁ፣ ጸጉራችሁ አጭር የሆነባችሁ ማስረዘም የምትፈልጉ ጸጉራችሁ እንዲበዛ የምትፈልጉ ሰዎች በማስቀምጥላችሁ ቁጥር ሳዑዲ አረቢያ ያላችሁ ትደውሉላታላችሁ። ከሰይ ዩቱብ ነው ያወጣ ነው ምናምን ቁጥርሽን ብላችሁ ደውሉላት። በቅናሽ በቅናሽ በእኔ ስም ከሄዳችሁ ተቀንሶ ይላክላችኋል ማለት ነው። ዱባይ ያላችሁ ጸጉራችሁ ማስረዘም ጸጉራችሁ ማብዛት ለሚቆራረጥባችሁ ጸጉራችሁ መፍትሄ ከፈለጋችሁ ዱባይ ቁጥሯን አስቀምጥላችኋለሁ። በእኔ ስም ደውላችሁ በቅናሽ መግዛት ትችላላችሁ ማለት ነው። እና ውድ ተመልካቾቼ በጣም ደስ ደስ የሚል ሽርጥ ነው የመጣልኝ። በጣም አመሰግናለሁ የኔ ውድ ሂቶች፣ ከልብ ነው ማመሰግነው። ባላችሁበት ፈጣሪ ጠብቃችሁ ከማለት ውጭ ሌላ የምለው ነገር የለኝም። ወላ በጣም ኒንጃ። ይህን አስበው ራሱ ማድረጋቸው ለኔ በጣም ትልቅ ነው፣ ወላ በጣም ትልቅ ነው ለኔ አስበው ማድረጋቸው። ይሄ ያስደስተዋል ብለው ከዱባይ እዚህ ድረስ በመላካቸው ብቻ ወላሂ እኔ ቃላት የለኝም። ገብታችሁ ኋላ የሰው ልጅ ማሰብ በጣም ቅንነት ለራስ ነው። ገብቷች ኋላ እኔ በጣም ነው ያመሰግንኳቸው። ከምንም በላይ ደስ ብሎኛል። ያው የመጀመሪያ ጊዜ እናንተው ጋር ከፍቼ እያየሁት ነው ሽርጡ እንዴ፣ ያው እንደ ታሸገ ነው የመጣው ግን ሽርጡ ሲያዩት ወላሂ በጣም ያምራል። በጣም ምርጥ ምርጥ ሽርጥ ነው የተላከልኝ። ወድጄዋለሁ። እና ምንላችሁ ነው ቤተሰብ፣ ይሄን ቪዲዮ ላይክ ሸር ያድርጉት። ከዛ ቁጥራቸውን ሁላችሁም ለጓደኞቻችሁ ሸር አድርጉላቸው። መግዛት የምትፈልጉ ማለት እነሱን ማበረታታት ነው። እናንተም ትጠቀማላችሁ። ምክንያቱም አሁን ብዙ ጊዜ ፀጉራችው የሚነቃቀል ሰዎች አላችሁ። ብዙ ጊዜ ደግሞ ጸጉራችሁ በጣም ስስ የሆነባችሁ ሴቶች አላችሁ። እንደገና ደግሞ ጸጉር አጭር ብዙ ጸጉር ኑሯችሁ ደግሞ ረዥም ያልሆነላችሁ አጭር የሆነባችሁ አላችሁ። ይህም ሁሉ ያስረዝማልም ያበዛልም የሚቆራረጠውንም ያዲናል እና ይሄን ስራ ነው የሚሰሩት። እንድታበረታቱል ስል በአክብሮ ጠይቃለሁ። እኔን የምትወዱ በሙሉ የደወላችሁ አይዟችሁ፣ አበረታቷቸው፣ በቻላችሁት ግዟቸው። ስገዟቸው እናንተ እነሱ ይበረታታሉ ማለት ነው። ውድ ፋሚሊዎቼ በጣም ወዳችኋለሁ። ሰብስክራይብ በጣም እየተደረገ አይደለም ሰሞኑን፣ ሰብስክራይብም አድርጉኝ። ይሄን ቪዲዮ የምትመለከቱ በጣም ወዳችኋለሁ። ሰላማችሁ ይብዛልኝ በያላችሁበት ፋሚሊዎቼ እ እናንተ ከለላችሁ ምንም ነገር ባሪዎ ነው። ብቻ እናንተ ኑሩ።